ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ድምፅሽ አይሰማም፣ ለራስሽ ነው ወይ ሰላም የምታወሪ ላላችሁኝ እንግዲህ ቅርታ፣ ማይክ የለኝም። ወደፊት እንግዲህ ሳድግ ማይክ እገዛለሁ እና የሀገሬ ልጆች የአዲስ አበባ ላይ ቤት ክራኝ እንዴት ነው? ኑ ላሳያችሁ እዚህ ጋር ሙሉ ግቢ ነው እንግዲህ፣ ሙሉ ግቢ ለመያዙ ይሻላል እንጂ ያለ በዛ አይቻልም። እዚህ ጋር ያው ግቢውን አይታችኋል። ስትገቡ እዚህ ጋር ዋናው ሳሎን ነው፣ ዋናው ሳሎን ማለት ነው። ከታች እስከ ሶስተኛ ፎቅ ነው። አሁን በሰው እንግዲህ ኑሮ በዘዴ በዘዴ ነው የሚኖረው እንጂ አንዱን ሲንግል ብትወስዱ አስር ሺህ ምናምን ነው የሚባለው። እዚህ ጋር ሳሎን አይታችኋል። እ ከተቀጥሎ እዚህ ጋር ደግሞ መኝታ ቤት የልጆች የታችኛውን ማለት ነው። ታችኛው ነው ይሄ ይሄ መኝታ ቤት ነው። ከዛ ደግሞ ትሄዱና እዚ ጋ እንግዲህ የባለትዳሮች መኝታ ትልቁና ትንሽ መኝታ ቤት ማለት ነው ያለው። ይሄ ትልቁ ነው፣ ግድመኝ ነው ትንሹን ነው። ከዛ ደግሞ ትሄዱና እዚ ጋ ክችን አለው። ክችን መካከለኛ በቃ ቅልጥፍ ያለ በቂ ነው። ቅጥሎችን አለው ከላይም ኪችን ካርድ አለው። የቪዲዮ አቀራረጽ ነው እንጂ ነው የሚታዩን። አላወኩኝም አላወቅኩኝም ያው እንደዚህ ነው። እዚህ ጋር ላያሳያቸው ነበር። ሻውር ቤት ነው፣ ሻውር ቤት አላሳየውም። እስከ ሁለት። ከዛ ቀጥሎ ምን እናደርጋለን? ያው ይህንን የመሰለ ኪችን አለ። በቃ ጽድት ካደረጋችሁ ጽድት ብላችሁ ትኖራላችሁ። ማብራት እያጠፋሁኝ ነው እዚህ ጋር ከዛ እንሄድና ወደ ላይ እንወጣለን ማለት ነው። አይታችሁ ለደል ከታች ትልቅ ሳሎን፣ ትልቅ መኝታ ቤት፣ አንድ ትንሽ መኝታ፣ ኪችን እና ሻወር ቤት። ከዛ ደግሞ ሁለተኛ ላይ እንወጣለን። ልክ ተመሳሳይ በዚህ መልኩ ነው ማለት ነው። ይሄ እያንዳንዱ ማውጫ አለው በዚህ በኩል። እሱን ነበር ሳሳያችሁ የነበረው። ከዛ ወጣ ነው ወደ ላይ ወደ ላይ ስንወጣ ሁለተኛ ወይ ደግሞ አንደኛ ነው የሚባለው፣ አንደኛ ላይ ማለት ነው። ልክ እንደዛኛውን በተመሳሳይ ነው። እንደዚህ አይነት ቤቶች ክራይ ስንት ነው ብላችሁ ከጠየቃችሁ፣ ይህ ሰው እየገባበት ነው። የትልቁ ሳሎን፣ ትንሿ መኝታ ክፍል፣ እንግዲህ ሰው እየገባ ስለሆነ ትንሽ አይመችም ቪዲዮ ለማቀረጽ ይህንን እራሱ ሰዎች ስለመግባባቸው ወይ ደግሞ ትልቁ መኝታ ቤት ልክ እንደታችኛው ማለት ነው። ትልቁ ማግኘታ ቤት ነው ቀጥሎ፣ ልክ እንደታችኛው ክችን ግን፣ እዚህ ሁለቱም ከታችም እዚህም ያላሳያችሁ ነገር ቢኖር ሻወሩ ቤት ነው፣ እና ክችን ው። ሰዎች እየገቡ ነው፣ ዕቃቸውን አላስተካከሉም ገና። እንዴት ነው ይህ ነገር የሚሆነው ካላችሁ፣ አሁን ሰው እንደዚህ ሙሉ ግቢ የሚታወቁ ሰዎች እንደዚህ ቤተሰብ የሆኑ ሙሉ ግቢ ውስጡ ይከፋፈላሉ ማለት ነው። ከዛ አሁንም ወደ ላይ ወጣኝ፣ ልክ እንደዛኛው ነው የሚሆነው ማለት ነው። ሁለቱ ላይ ሻሩ ቤት አላሳያች፣ መታጠቢያ ቤት አላሳየዋችሁም ረስቼ እዚህ መታጠቢያ ቤቱም ልክ እንደዚህ ነው። ከታች ያለ ሁለቱን ያየነው ቤቶች ከታች ያየናቸው ሁለቱ ልክ እንደዚህ መታጠዋለው። ይህም ልክ እንደዛኛው ነው ማለት ነው። ሳሎን እና የሀገሬ ልጆች እግዚአብሔር ያኖራል። በቃ ለሰው ልጅ እውነት ኢትዮጵያ ይገርመኛል ያለው በረከት እንደ ኑሮ ውድነቱ አይደለም። በቃ እግዚአብሔር ሁል ጊዜ መልካም ነው አይደል? ሆነ መንገድ አለው የሚያኖርበት ማለት ነው። ዘዴ አሁን ሰው እንደዚህ ነው በቃ የሚኖረው። ወይ ተከራይቶ ሙሉን መልሶ ያከራያል፣ ወይ ደግሞ የሚታወቁ ው እስከ አራት ነው ይሄ ማለት ነው። ከታች ጀምሮ እስከ አራት አራት አጠቃላይ አራት ግችን አራት ትላልቁ፣ መኝታ አራት፣ ናንሹ አራት ሳሎን ማለት ነው። ሁሉ ነገር አራት አራት አለ እስከ አራት ተመሳሳይ ነው። ይሄ መጨረሻው ነው ማለት ነው። ሰው በዘዴ ነው የሚኖረው። እግዚአብሔር ያኖራል፣ እንዴትም ያኖራል። በእሱ ከታመን እኔ በእርግጥ ቢኖረኝ ደስ ይለኛል። በጣም በህይወት የሚፈልገው ነገር ቢኖር ቤት ነው። ቤት በጣም እንፈልጋለሁ። ያው ከዚህ በፊትም እንደነገርካችሁ ቤት ቢኖረኝ እኔ እንጃ። ግን ያው እግዚአብሔር ደግሞ መልካም ነው። እንዲህ መኖር ይቻላል። እንግዲህ ይህን እንደዚህ አይነት ዘዴዎች አሉ ኢትዮጵያ ላይ እና ቤቱ በጣም ትልቅ ነው። በጣም ቆንጆ ነው። እንደዚህ አይነት ቤቶች ስንት ነው የሚከራዩት ካላችሁኝ፣ መጨረሻ ላይ ነገራችኋለሁ። ቤተሰብ ያልሆናችሁ ቤተሰብ አረግንተው እኔም እየሰራው አይደለም። አሁን የሆነ ትንሽ ቢዚ የሚያደርገኝ ነገር ስላለ አንደኛይን ወደ ኢትዮጵ እመለሳለሁ። አሪፍ አሪፍ ነገር ሰላለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ከረዳኝ፣ እሱ ካልረዳኝ ደግሞ ሰው እግዚአብሔር ካልረዳው በራሱ ምንም ማድረግ አይችልም። ግን እናንተም ደግሞ በምገባበት ሰዓት ቢሮውን ሸርቱልኝ ይውልኝ ላይክ አድርጎ እስከ መጨረሻ ቪዲዮ ብታዩልኝ ዩቱብ ሻር ይዳል፣ እና ካላስቸገርካችሁ ይህንን ብታደርጉልኝ ደስ ይለኛል፣ የሀገሬ ልጆች። የመጨረሻው ነው እና እስከ አራት ያለው እንደዚህ ነው፣ በተመሳሳይ ነው የተሰራ። እንደዚህ አይነት ቤቶች ከፈለጋችሁ ደግሞ እኔም ልፈልግላችሁ እችላለሁ፣ የምትፈልጉ ከሆነና ስንት ነው ካላችሁ ደግሞ እንግዲህ አይታችኋል አይደል እንደዚሁ ተመሳሳይ መኝታ ቤቱም የቪዲዮ አቀራረጽ ልክ ካልሆነ አላቅም እንጂ መኝታዎቹም ሳሎኖቹም ኪችኖቹም ሻወር ቤቶቹም አንድ ናቸው። ወደ ላይ ስወጣ ወደ ላይ ስወጣ ስለ አላረካኝ እንደገናም ወደ ታች እየወረድኩ እያሳየኋቸው ማለት ነው። ልክ እንደዛ ተመሳሳይ ነው። ሰላም እንጂ እንደዚህ አይነት ቤቶች በስንት ነው? ክራያቸው ስንት ነው ካላችሁ እስከ ሃምሳ አምስት ሺህ ስልሳ ሺህ ከዛ በታች የለም እና ለአንድ ሰው አይከብድም ወይ አንድ ሰው አይከራይም። እንደነገርኳችሁ ሰዎች ወይም ከቤተሰቦቻቸው ጋር ከሚታዋወቁት ወንድም፣ ጓደኛ ወይ ደግሞ የአገር ልጅ ከሆነ ጋር ተከ ሙሉን ከባለቤቱ አንድ ሰው አላፍትና ይወስድና ሙሉን ከባለቤቱ እየወሰደና ከዛ ተከፋፍሎ ይኖራሉ። ይሄ በጣም አሪፍ ዘዴ ነው። በጣም የወደድኩት ነገር ቢኖር ይሄ ነው። አለበለዚያ ይሄ እንደዚህ ጽድት ያለ ቤት አንድ ሳሎን ክችን ካለው ወይ ደግሞ ሻወር ቤት ካለው አስራ አምስት ሺህ ነው የሚባለው ማለት ነው። ከሲንግሉ ይሄ በጣም ምርጥ ዘዴ ነው። የሀገሪ ልጆች ስለተከታተላችሁኝ አመሰግናለሁ። እንግዲህ አብረን ብዙ እንሄዳለን ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ በያላችሁበት ሰላማችሁ ብዝት ይበል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።